ከህዝብ እንደራሴዎች ምክር ቤት ከነበሩ ጉዳዮች ወጣ ስንል ደግሞ የኢትዮጵያ ኤሌክትሪክ አገልግሎት የኃይል ስርቆት ፈጻሚዎችን ለሚጠቁሙ አካላት ከሚገኘው የቅጣት ገንዘብ 25 በመቶን በወረታ መክፈል የሚያስችለውን መመሪያ ወደ ስራ ማስገባቱን አስታወቀም። አገልግሎቱ ዛሬ ለመገናኛ ብዙኃን በሰጠው ጋዜጣዊ መግለጫ የመብራት ኃይል ስርቆት ፈጽመው በተገኙ አካላት ላይ ከ20 ሺህ እስከ 1 ሚሊየን ብር ድረስ ቅጣት መጣል የሚያስችል መመሪያን አስተዋውቋል። ተደጋጋሚ ጥፋቶችን በሚፈጽሙ ደንበኞች ላይ የሚጣለው ቅጣት እርከን እየጨመረ የሚሄድ ከመሆኑ በላይ ወንጀሉ ለእስር እንደሚዳረግም ነው የተነገረው። ዘነበ ኃይሉ ዝርዝር አለው። የኢትዮጵያ ኤሌክትሪክ አገልግሎት ዛሬ በሰጠው ጋዜጣዊ መግለጫ በኃይል ስርቆት ምክንያት እየደረሰብኝ ያለው ኪሳራ እያየለ በመምጣቱ ወንጀለኞች ተገቢውን ቅጣት እንዲያገኙ ያስችላል ያልኩትን አዲስ መመሪያ ወደ ስራ አስገብቻለሁ ብሏል። አገልግሎት ተቋሙ ባለፉት 11 ወራት ብቻ 9369 ከኃይል ስርቆት፣ ያልተፈቀደ የኃይል ጭነት እንዲሁም ብሬከር መቀየር ጋር የተያዙ ግኝቶች መመዝገባቸውን ገልጾ ይህም ከ259 ሚሊዮን ብር በላይ አክስሮኛል ሲል ገልጿል። ከኃይል ስርቆት ጋር በቀጥታ በተገናኘም ከ1934 ግኝቶች መካከል 29 ደንበኞች እንደመኞች ጥፋተኛውን ለመገኘታቸው የተነገረው በ11 ወራት ውስጥ ለስርቆት የተደረገው የኤሌክትሪክ ኃይል 156 ጊጋዋት እንደሚገመት የገለጸው የኢትዮጵያ ኤሌክትሪክ አገልግሎት ይህ ኃይል 5 ኪሎዋት የኃይል መጠን የሚጠቀሙ 850 አዳዲስ ደንበኞችን ለማፍራት ይረዳኝ ነበር ብሏል። ታዲያ ይህን ችግር በማስተማር ብቻ መቅረፍ አዳጋች በመሆኑ ወንጀሉን በሚፈጽሙ አካላት ላይ የተለያዩ እርከን ያላቸው ቅጣቶች መጣል አስፈላጊ ሆኖ ተገኝቷል ተብሏል። የንግድ ቤት ታሪፍ መደብ ተጠቃሚ ከሆነ ለመጀመሪያ ጊዜ ኤሌክትሪክ ከሰረቀ አምስት መቶ ሺ ብር ቅጣት ይጣልበታል። እንዲሁም ደግሞ የዝቅተኛ ኢንዱስትሪ ታሪፍ መደብ ከሆነ ሰባት መቶ ሀምሳ ሺ ብር እንዲቀጣ ይደረጋል። የመካከለኛ ቮልቴጅ ወይም ከፍተኛ ኢንዱስትሪ የሚጠቀሙ ከሆኑ ደግሞ አንድ ሚሊዮን ብር ኤሌክትሪክ ሰርቀው ከተገኙ ቅጣት ይጣልባቸዋል። ይሄ ቅጣት እንግዲህ በስርቆት ያባከኑትን የፍጆታ ሂሳብ አያካትትም። ራሱን ችሎ በቅጣት በፋይንስ መልክ የሚቀመጥ ነው። ያባከኑት ኤነርጂ ግን ተሰልቶ እንዲከፍሉ ይደረጋል። በተጨማሪ ማለት ነው። የመኖሪያ ቤት ደንበኞች መሰሉን ኤሌክትሪክ ኃይል ስርቆት ፈጽሞ ሲገኙ ደግሞ እስከ ሀያ ሺህ ብር ቅጣት ይጣልባቸዋል የተባለ ሲሆን ለሁለተኛ ጊዜ ወንጀሉን የሚፈጽሙ ደንበኞች ላይም ተጨማሪ ቅጣቶች እንደሚጣሉ ተገልጿል። ለሁለተኛ ጊዜ የኃይል ስርቆት የፈጸመ ደንበኛ ከተገኘ ከዚህ በፊት የከፈሉት በመጀመሪያው ላይ የከፈሉት የመኖሪያ ቤት ደንበኛ ሀያ ሺ ቅጣት ይከፍላል የኮሜርሻል የምንለው ወይም ደግሞ የንግድ ታሪፍ ደግሞ አምስት መቶ ሺ የዝቅተኛ ኢንዱስትሪ ሰባት መቶ ሀምሳ ሺ እና የከፍተኛ ኢንዱስትሪ ደግሞ አንድ ሚሊዮን ብር የከፈሉት እጥፍ ይሆናል ማለት ከዚህ በተጨማሪ ለሁለተኛ ጊዜ ኤሌክትሪክ ኃይል የሰረቁ አካላት ተአማኒነታቸው ጥያቄዎች ስለሚገባ ከቅጣቱ በተጨማሪ ለአገልግሎቱ ከሁለት ዓመት በኋላ ተመላሽ የሚሆን እንደ ዋስትና የሚያገለግል ተቀማጭ ገንዘብ ማስገባት ይጠበቅባቸዋል ተብሏል በዚህ መሰረት ከመኖሪያ ቤት ታሪፍ መደብ ተጠቃሚ ደንበኞች በስተቀር ለጠቅላላ ንግድ ታሪፍ ደንበኛ አንድ ሚሊዮን ብር ለዝቅተኛና መካከለኛ ኢንዱስትሪ ታሪፍ ደንበኞች ደግሞ ሁለት ሚሊዮን ብር ተቀማጭ ለተቋሙ እንዲያስይዙ ይደረጋል ነው የተባለው። ከሁለት ጊዜ በላይ የኤሌክትሪክ ኃይል የሚሰርቁ ደንበኞች ደግሞ የቅጣቱም ሆነ የተቀማጭ ገንዘብ ዋህዝ እየጨመረ እንደሚሄድ ተመልክቷል። ከሁለተኛ ጊዜ በላይ የሚሰርቁ ደንበኞችም ሶስትም፣ አራትም፣ አምስትም ጊዜ ወደዚህ ፕራክቲስ የሚገቡ ሊኖሩ ይችላሉ። እነዚህንም የሚያስተናግድበት የተከለሰው ፕሮሲጀር አለው። ይሄ መጨረሻ ላይ በመጨረሻ በሁለተኛው ላይ የከፈሉት ብቻ ሳይሆን ሶስትም አራትም ጊዜ ቢሰርቁ በመጨረሻ ጊዜ የከፈሉት ቅጣትም ሴኪዩሪቲ ዲፖዚትም እጥፍ እየሆነ ይሄዳል ማለት ነው። ፎልድ እየሆነ እየታጠፈ ይሄዳል ማለት ነው። ታዲያ የኢትዮጵያ ኤሌክትሪክ አገልግሎት የኢነርጂ ስርቆት መፈጸሙን ለጠቆመ አካል ጥቆማው ትክክለኛ መሆኑ ከተረጋገጠ በኋላ ከቅጣት ገንዘቡ ላይ 25 በመቶ ማበረታቻ እንዲከፈለው እንደሚያደርግ በዚሁ ጊዜ አሳውቋል።